ከቤተሰቦች ጋር ልጆችንም ክርስትና አስነሳው፣ እኔም ክርስትና ተነሳሁኝ። እዚሁ ከቤተሰቦች ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁኝ። ገጠር ሄድና እንግዲህ ልጆችንም ክርስትና እናስነሳለን፣ አንቺም ትጠመቂያለሽ፣ አይሻልም? አሰላሙ አለይኩም ወራህመቱላሂ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብትይ በልልኝ ማለት ነው። ሲስተር እና ማዘር ሲስተር እና ማዘር ማለት ነው። እየጨቀጨቆኝ ነው በእምነቴ በኩል ማለት ነው። በቃ ለምን ለምንድን ነው ልጆችን ክርስትና ማታስነሽ እያለች ሲስተር ጭቅጭቅ እያደረገችኝ ነው። እና ማለት ነው ትክክለኛ ስሜንና እኔ ማን እንደሆንኩኝ በሰፊ ቪዲዮ መለስላችኋለሁ፣ እነግራችኋለሁ። አሁን ግን ሁሌ ነው የሚጨቀጭቀኝ። ግን ካሜራውን ወደ እነሱ አድርጌ የቀረጸ ሳላስመስል ሳልነቃ ማለት ነው እሄዳለሁ እዛ ማለት ነው ሄጄ ቀርጬ ልክ በትንሹ ቀርጬ ሲስተር ስታወራኝ አሳያችኋለሁ ማለት ነው። ሁሌ ነው የምትለኝ በቃ ሁሌ ጭቅጭቅ ነው የምታደርገኝ። በቃ ምንም አልፋታ ይበላለች ማለት ነው። ማዘር እንደውም ከእሷ ትንሽ ትሻላለች። ሲስተርማ በቃ መቼ ነው የምትጠመቂው፣ መቼ ነው ልጆች ክርስትና የሚነሱት? ምናምን ነው የምትለኝ ማለት ነው። እና እኔ እነግራችሁ ስለ እኔ ደግሞ እነግራችኋለሁ፣ ትክክለኛ ስሜ ማን ነው፣ እንዴት ነው እምነቴን የቀየርኩት ምናምን የሚለውን እነግራችኋለሁ። ተከታተሉኝ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን፣ አንቺም ትጠመቂያለሽ። አይሻልም? ዝም አልሽ? አታወሪም? አትመልሽልኝም? ክርስትና እናስነሳቸዋለን እኮ ነው ያልኩሽ። ዝም አልሽ? ላኬማርክ ሆቴል ነው ያለሁት ማለት ነው። ቀበሌ አስራ ሶስት በጣም ደስ የሚል ሰፈር ነው። አይሞቅም፣ አይበርድም ደስ የሚል አየር ያለው ሰፈር ነው ማለት ነው። እና ያለሁት ማለት ነው ፈለግ ህይወት ሆስፒታል ነው ማለት ነው። ከዛ ጎን ነው የሚገኘው እንትኑ ሆቴሉ። በጣም ደስ ይላል። እንግዲህ በጣም ደስ ይላል። ኑና ባህር ዳር ለምትመጡ ሰዎች ኑና ተቀመጡ። እዚህ ሆቴል በጣም ደስ ይላል ማለት ነው። እንግዲህ ይመስላል ቤተሰቦቼ ጋር ያለው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ሰላም ናችሁ? በእያላችሁ በሰላማችሁ ይብዛልኝ። እንዴት እያደረጋችን የረመዳን ረመዳን ጾም እንዴት ናችሁ? እና ዛሬ ይዤላችሁ የመጣሁት ማለት ነው፣ አንዴ ተደበቀ ሚስጥር የራሴ ነው ማለት ነው። ራሴን በራሴ ላጋለጥ ነው ማለት ነው። እና ምንድነው መጀመሪያ ላይ እንዳስገባሁት ቪዲዮ መጀመሪያ ላይ እንዳያችሁት ማለት ነው፣ ሲስተር ቁጭ ብላ ያወራችኝ ነበረ እንግዲህ እስከ ዛሬ አውርቼው አላውቅም፣ ተናግሬም አላውቅም ማለት ነው። እናንተ ስሜን ሁሉም ሰው በሱመያ ነው ማለት ነው የሚያውቀኝ ማለት ነው። እና ዛሬ ትክክለኛ ስሜንም እንደናገራችሁ ነው ማለት ነው በዛው። እና ምንድነው ያው እኔ መጀመሪያ ሲፈጠር የኦርቶዶክስ እምነት ተከታይ ቤተሰብ ነኝ ማለት ነው። እኔም ኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ነው ማለት ነው፣ ሳይድን ካገባው በኋላ ነው እምነቴን የቀየርኩት ማለት ነው። እና ትክክለኛ ስሜ እንግዲህ አንቻለም ወይ ደግሞ አለም በሚባለው ነው ማለት ነው የምታወቀው፣ በሁለቱም ይጠሩኛል ማለት ነው። እንግዲህ ወደ ከተማው አለም ብለው ይጠሩኛል፣ ወደ ገጠሩ ደግሞ አንቻለም እያሉ ይጠሩኛል ማለት ነው። እና ምንድን ነው ሲስተር፣ እንግዲህ የኦርቶዶክስ እምነት ተከታይ ቤተሰብ እንደመሆኔ መጠን እንዳያቸዋት ማለት ነው፣ በቃ ሁሌንም ጨቀጭቅኝ፣ በቃ ክርስትና ይነሱ አንቺም ክርስትና አንቺም ተጠመቂ ነው። እኔ መጀመሪያ ክርስትና ስለተነሳሁ አንቺ መጠመቅ ብቻ ነው። መጀመሪያ ክርስትና ተነስቻለሁ። ስለዚህ እኔ እጠመቃለሁ ማለት ነው። ልጆች ደግሞ እንደ አዲስ ክርስትና ይነሳሉ ማለት ነው። ስለዚህ ክርስትና እናስነሳቸዋለን። ልጆችሽም ክርስትና ይነሱ፣ አንቺም ተጠመቂ ያልሽው ቅጭቅጭቅ እያደረግችኝ ነው። እኔም ደግሞ በአሁን ላይ ምንም እያልኩኝ አይደለም ማለት ነው ያው ሁሌ ነው የምትጨቅጭቀኝ፣ ሁሌ ማለት ነው። እና በቃ አሁን ወደ ከተማ ራሱ አትሄጂም አሁን አንላቀቅም ብሎኛል ማለት ነው ከቤተሰብ ጋር እና እስከ ዛሬ ድረስ ደግሞ ባህር ዳር ሆቴል ነው ያለሁት ማለት ነው። ሆቴል ውስጥ ነው ከእነሱ ጋር አንድ ላይ። ሆቴሉ በጣም ነው የሚመቸው ደስ ይላል። እና አሁን ወደ ገጠር ልንሄድ ነው ማለት ነው። ያው ገጠር ነው የኛ አካባቢ ማለት ነው። እና ገጠር ለመሄድ ደግሞ ከሁለት ልጆች ጋር በቃ በአይሱዚ በምናምን ነው። የገጠር ልጆች ታውቁታላችሁ መንገዱን ማለት ነው። እንግዲህ በጣም በጣም በጣም ነው የሚያደክመው፣ በጣም እኔ በቃ እነሱ ራሱ አሁን ለእኔ ሳይሆን ለልጆቼ በጣም እያሰቡ ነው ማለት ነው። ልጆች መንገዱን አይችሉትም ይሆናል ምናምን እያሉ ነው። ለዛም ነው እስከዛሬ የቆየ ነው ማለት ነው። መንገዱን ትንሽ ይንገላታሉ እያሉ ነው። መኪና ፈልጌ ነበር፣ መኪና የለም ኮንትራት መኪና እስከኛ ሀገር ማለት ነው ኮንትራት ምክንያት አይገባም ማለት ነው። ሸይሉ አነጋግረን ሞክረን ነበር እምቢ አሉን ማለት ነው። እና ከባህር ዳር አሙሲት፣ ከአሙሲት ከአንበሳ ሚኝ አርብ ገቢያ፣ ከአርብ ገበያ ሳና ድረስ እንሄዳለን ማለት ነው። ከሳና ደግሞ ሌላ አቦ ይባላል ማለት ነው። እና እንግዲህ የአፈራናት ልጆች ታቁታላችሁ ማለት ነው። በደንብ ነው የምታውቁት እና እንግዲህ ምንድን ነው በአይሱዚ በሞተር ምናምን ነው የሚካሄደው። እንደውም እኔ ያኔ ገና ስወጣ እኔ ከገጠር ስወጣ አስራ አንድ አመቴ ነበር። የአስራ አንድ አመት ልጅ ነበርኩኝ ሲስተር ዘን ስትመጣ ማለት ነው። በዛ ሰዓት እንደውም የለም ነበር መኪና ራሱ። እንዳሁኑ አሁን ሞተር እና አንት አይሱዚ ገብቷል እስከ ሰፈራችን ማለት ነው። የዛ ሰዓት ግን የለም ከኛ አካባቢ ከሌላ ቦ ራሱ ይሄዳል ማለት ነው ይርቃልና አርብ ገበያ እስከሚባለው ቀን ሙሉ ጠዋት ሌሊት 11 ሰዓት ተነስተን ቀን ሙሉ አርብ ገበያ እስከሚባለው ሂደን ነው። ከአርብ ገበያ በእንጨት በሚጭነው ባይሱዚ መኪና ተጭነን የምንሄደው ማለት ነው። እና እንግዲህ እኔ የገጠሩን መንገድ ድረስቻለሁ። 15 ዓመት ቀላል አይደለም። እንደገና ደግሞ ያው ትልቅ ነኝ። 11 ዓመት ትንሽ አልባልም። ግን ቢሆንም ያው በልጅነታቸው በልጅነት ማለት ይቻላል የወጣሁት ማለት ነው። እንግዲህ እኔም በቃ ከልጆች ጋር ወይ እኔ ግር በቃ እንግዲህ እና ከተመቼ ከተመቸኝ ይቀርጽላችኋለሁ ወይ እና ደግሞ አሁን ከተመቼ ይቀርጽላችኋለሁ፣ ካልተመቼ ደግሞ እንግዲህ እንድ ከልጆች ጋር ከተመቸኝ ሁሉንም ነገር ነው ማሳያችሁ፣ ገጠሩን የኛን ቤት ገጠር የናፈቃችሁ የገጠር ልጆች በቃ እርግጠኛ ነኝ ለማየት ትፈልጋላችሁና ይቀርጽላችኋለሁ ማለት ነው እና በተረፈ ደግሞ ምንድን ነው አሁን ወቅቱም ረመዳን ነው፣ የእነሱም ፋሲካም ነው። የክርስቲያኖችም የሙስሊሞችም ጾም ነው ማለት ነው። እኔም ብጠይቁ ግን ለመጾም እየተመቸኝ አይደለም። ለመጾም እየተመቸኝ አይደለም። አንደኛ ሱር አልበላም ከእነሱ ጋር በላለውኝ እነሱ ስድስት ሰዓት ሳይሞላ አራት ሰዓት ነው የሚበሉት ማለት ነው። ወይ አራት ሰዓት በቃ አራት ሰዓት ሊኖራት የሚበል ነው። ከዛ ስድስት ሰዓት ከሞላ አይበሉም። ጾማቸውን እንትን ይላሉ ማለት ነው። ጾም ይፈታሉ ሌሊት ስድስት ሰዓት ላይ ያው ክርስቲያኖች ታውቁታላችሁ እና እኔ ከእነሱ ጋር ትበላለሁኝ። በቃ አስባችሁታል እስከ እስከምናፈጥር ድረስ እጾማለሁኝ ማለት ነው። እና በቃ ተጎድቻለሁኝ እና ማለት ነው ያው እንደዛ ነው እየጾምኩት እንደዛ ነው እየጾምኩ ያለሁት። እና ይሄ በቃ በተለይ ሲስተር ማለት ነው እናቴ መለኮሴ ናት። መለኮሴን አመልኩሳለች። ፋዘር ፋዘር በህይወት እያለ ቆርበው ነበረ። ከዛ መለኮሰች ማለት ነው እሱ ሲሞት ማለት ነው። እና ስለዚህ ምንድን ነው አሁን ሲስተር እንደው ማዘር ትንሽ ማለት በቃ ብዙ ይዛን ያክል አልተጫነችኝም። ያው እናት አደለች በጣም አልተጫነችኝ። ሲስተር ግን በቃ ምንም ልታስቀምጠኝ አልቻለች። መቼ ነው ክርስትና ምትንሽ የምትጠመቂው? እኔን ማለት ነው መቼ ነው የምትጠመቂ አንቺ አሁን ክርስትና ስለተነሳሽ መጠመቅ ብቻ ነው ንሳ ምናምን ትገበያለች ትጠመቂያለች። ልጆችሽ ግን ክርስትና ማስነሳቸው ለመቼ ነው? እና በቃ ልጆቹም በስነስርት የሁለቱንም በቃ እድል አድርገን ደግስም በስነስርት ነው ክርስትና የምናስነሳቸው ያለች ነው ማለት ነው። እና እኔ በቃ እሺ ጎንደር ሄድ ብያታለሁ። በቃ አሁን ባህር ዳር ነበረ እሷ የባህር ዳር ነዋሪ ናት ማለት ነው። እዚሁ ነው የምትኖረው። እና እኔ ያልኳት እሺ በቃ ባህር መጀመሪያ ገጠር ሄድ ብያት፣ በግድ በስንት መከራ ነው ገጠሩ ራሱ እዚሁ በቃ ከሆቴል እንውጣና ወደ እኔ ቤት እንመለስ እና በቃ ክርስትና ይነሱ ልጆች ምናምን ብላኝ ማለት ነው። እና በስንት መከራ አሳመንኳት። ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትናም እዛው ምናምን እያሉኝ ነው ማለት ነው። እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበረ ሲስተር ማለት ነው። አሁን ግን አብረን እንሄዳለን ብላለች። እኔ እንደውም በቃ አብራን ብትቀርብ ብዬሽ ነበረ። ለምን ሌሎቹን እችላቸዋለሁ እዛ ያሉትን ማለት ነው እና እሷን እሷን አሁን በቃ ምንም በቃ እረፍት አሳጣች። ተኝተ ራሱ ለሊት ነው የተነሳችው። መቼ ነው የምትጠመቂው? መጀመሪያ አንቺ ተጠመቂና ወይ እነሱ እናስነሳቸው እያለች ነው። አንቺ ችግር የለውም በቃ አሁን ብድግ ብለሽ ሄደሽ መጠመቅ ብቻ ነው እያለች ነው ማለት ነው። እና ኧረ ተይ ረመዳንን ልጾምበት፣ ረመዳንን ልጾምበት፣ ተይ ጾመኛ ነኝ ልጾምበት፣ በሰላም ልጾምበት እያልኳት ነው እና በቃ ችግር የለውም ተጠመቂ እና ከዛ በቃ ይህ ጾሙ እንትን ነው ያለች ከኛ ጋ ምናምን ያለች ነው ማለት ነው። እና በጣም ኃይለኛ ናት። እና ለማንኛውም እንግዲህ ዛሬ የመጣሁት ይህን ልላችሁ ነው። ስለእኔ በዛው ማታውቁ ካላችሁ ልነግራችሁ ነው ብዬ ነው ማለት ነው። እንግዲህ እንደዚህ አይነት እውነት ለመናገር ከሆነ በተለይ አረብ ሀገር ይሄ የእምነት መቃየር ምናምን ያጋጥማል ማለት ነው። በተለይ ወይ ሲያገቡ ወይ ደግሞ በስራ አጋጣሚ ምናምን እና እንደዚህ አይነት ውስጥ ያላችሁ ልጆች ትረዱኛላችሁ ታቁታላችሁ ብዬ አስባለሁ። የሁለት እምነት ስትሆኑ በጣም ነው የምትቸገሩት ማለት ነው። በቃ እዚጋ ሙስሊም ቤተሰብ፣ እዚህ ጋ ክርስቲያን ሲኖራችሁ በቃ አንዱ አንዱ ወደ አንዱ ኑ ይሏቸዋል ማለት ነው። ስለዚህ እንግዲህ እኔ ማለት ነው ሁለቱም ጋ ነኝ ያለሁት እና ለማንኛውም ማለት ነው እንግዲህ ረመዳን ና ፋሲካ በመሆኑም አሪፍ ነው። እኔም ለምን አብረውኝ ይጾማሉ ማለት ነው እስከ ዘጠኝ ሰዓት ምናምን ከቅዳሴ በኋላ ያው መለኮሴ ስለሆነ ከቅዳሴ በኋላ ነው የሚበሉት ማለት ነው እነሱ እስከ ስድስት ሰዓት እስከ ሰባት ሰዓትም ይጾሙ አሉ። ያው እሷ ግን ማዘር አስቀድሳ ምናምን ነው ምትበለው ማለት ነው። እና ለማንኛውም የዛሬ ቪዲዮ ይህንን ይመስላል ለምትወዱኝ አይዞች ለምትሉ ለምታግዙኝ፣ እኔን የምትወዱ ደግሞ በደዋችሁ አግዙኝ ማለት ሁሉ ነገር እኔ እንደፈለኩት እንዲሆንልኝ በደዋችሁ አግዙኝ ማለት ነው። በጣም ነው የምወዳችሁ። ረመዳንን ጾሞ ከሚጠቀሙበት ረመዳንን ጾሞ ከሚጠቀሙበት ሰዎች ያድርገናላ ማለት ነው። አላ ለጥሩ ነገር ይወፍቀን ማለት ነው። በተረፈ በጣም ነው የምወዳችሁ እንግዲህ ይህንን ልላችሁ ነው ማለት ነው የመጣሁት። ምናልባት ምናልባት ግን ማለት ነው በዚህ አጋጣሚ ምናልባት ከሳይድ ጋውኝ ቢሆን ኑሮ ምናልባት እንደዚህ ላይ ይጫኑኝ የሚችላሉ ማለት ነው። ለምን እሱም ሌላ ግብቷል ብያቸዋለሁ ማለት ነው። አሁን መጀመሪያ ሌላ ግብቷል ብያቸዋለሁ ማለት ነው። እናት ታረቂ ምናም ብለውኛል። አይ ሌላ በቃ ማለት በአጠቃላይ በኦርቶዶክስ እምነት ይሄ ነገር አይቻልም ማለት ነው እና በቃ ታውቃላችሁ እንግዲህ ምን አይነት መልሳቸው ምን እንደሚሆን ማለት ነው። እንደውም ታናሽ ወንድም ማለት ነው ተበቃ ከተስማማችሁ አብራችሁ ኑሩ ምን ችግር አለው? እንደውም እያለኝ ነበር። ለእኔም ፈልጊልኝ በልጅነቱ ነው የዳሩትና ለእኔም ፈልጊልኝ ሁለተኛ ልትገም እንዲ ወደ ከተማ እያለኝ እየፎገረኝ ነበረ ማለት ነው። የታናሽ ታናሽ ነው፣ ያው ትንሽም ስለሆነ ማለት ነው እና እሱ እንደውም በቃ ምንም ምንም በቃ ሁሉም እንደሱ በምንም በኩል ተቃውሞ የለውም ችግር የለውም በቃ እና ታዲያ መጀመሪያ አምነሽበት ነው በቃ በእስልምና የራሱ ምንም ተቃውሞ የለውም ማለት ነው አምነሽበት እንደውም እሱ ከሲስተር ጋር የተጣጣ ያት በቃ እሷ ከፈለገች ካመነችበት አጭቅጭቅያት እያለ ነበረ ማለት ነው አጭቅጭቅያት እሷ ካመነችበት ተመቼ ካለች በቃ ተዋትም በቃ እዛ ሰላማ ታን የመጣችሁ ሰላማ ትንሷት ምናምን እንደውም እኔ ስጨናነቅ ምናምን በቃ ዘራፍ እያለ ነው። እህቴ እንዳትነኳት እያለ ነው ማለት ነው። እና በቃ ተውት አልኳቸው። እንዴት እየሆነ እንደ ለኔ እንደሆነ እውነት ወንድሜ በቃ ለኔ ነው የሚያግዘው ማለት ነው። እና በተረፈ እንግዲህ ይህንን ይመስላል ቪዲዮ ማለት ነው ባጭሩ። አጠር አርጌ አረዘምኩት መሰለኝ። በተረፈ አሁን እኔ በቃ ባህር ዳር ላይ እርፍ ብዬ የተቀመጥኩበት ቦታ ነው ማለት ነው። እንደውም እስካሁን በቃ ያው ለነገሩ መግባት አቅቶኝ ነው በጣም በቃ እርፍ ብዬ እንደፈለግኩ ነው የምወጠው፣ እንደፈለግኩ ነው የምገባው። በቃ ሳይል ለምን የፈለገ ነገር ቢፍርጥም ብጭ ብል አይመጣም ማለት ነው። ወደ ባህር ዳር መምጣት ስለማይችል በቃ እኔ ዘና ብዬ አሁን፣ በቃ የምኖረው የት ነው? ጎንደርና ባህር ዳር ነው ማለት ነው። የምኖረው ሁለቱ ሀገር ላይ ነው ማለት ነው። እና በቃ እኔ በጣም ተመችቶኛል። ወጣለው እንደፈለግኩ አሁን ከሄድኩ ጀምሮ ወደ ሲስተር ቤት አልሄድንም ማለት ነው። እና ባህር ዳር ነው የተቀመጥኩት ባህር ዳር ቀብሌ አስራ ሶስት ፈለግ የሚባለ ሆስፒታል አለ ማለት ነው እሱ ነው ዋና ሀኪም ቤቱ ሆስፒታሉ እና ከሱ ጎን ነው ማለት ነው ሆቴል ያዝኩት በጣም የሚመች ደስ የሚለው ሆቴል ነው ማለት ነው በቃ ሁሉ ምግብ አለው እንደፈለጋችሁ ነው እና እያፈጠርኩ እራሱ ያለሁት ማለት ነው እዛ ፊትለፊት ላይ አሳምቡሳ ምናምን ይሸጣል አሳምቡሳ ምናምን እየገዘውኝ ነው ማለት ነው ማፈጥረው እና ረመዳንን መጾም ከጀመርኩ ጀምሮ ለብቼ ሳፈጥር ገና የመጀመሪያ ነው። በጣም እየከፋኝ ነው ግን ቢሆንም በጣም ደስተኛ ነው። ቤተሰቦች ጋ መሆን ማለት በጣም እና እውነት ለመናገር ማለት ነው። ቀርጽላችኋለሁ ሳፈጥር ምናምን ስብስብ ብሎ አብረውኝ አብረውኝ ይበላሉ። በቃ እንዳይከፋሽ ምናምን እያለኝ ማለት ነው። አንድ ላይ አብረውኝ እንትን ይላሉ። ብቻ እኔ ብቼን አሁን ልበላ ነው ስላቸው በቃ ችግር የለውም ይሉኛል ማለት ነው እና አንድ ላይ እንበላለን። እና አሳምቡ ሰውን ምኑን ማብረው ነው የሚበሉት? እንደውም ዳጭር ሱቢ ምናምን ላቸዋለሁ ማለት ነው። ሰዓት ላይ ቤተሰቦች ጎን በመሆኔ በጣም ደስተኛ ነኝ። ቤተሰቦች ከጎኔ ናቸው። በቃ እናቴንም በህይወት ማግኘት ራሱ ትልቅ ነገር ነው ለእኔ በጣም ደስ ብሎኛ ማለት ነው። በሰው ሀገር ላይ ያለውን ሀዘን ታቁታላችሁ እየደረሰባችሁ ማለት ነው። ግን ያልደረሰባችሁ ደግሞ አላህ ያርቅላችሁ። አላህ በቃ ስንት ቤተሰቡ እናትና አባታችሁን ሺህ ዓመት ያኖርላችሁ ማለት ነው። በጣም ነው የሚያስጠላው። በቃ አልቅሳችሁ ያወጣላችሁ ሀዘናችሁ ያወጣላችሁ። እኔ እኔ አሁን አሁን ራሱ መጥቼ ማለት ነው አሁን ባህር ዳር እንደዚህ ቁጭ ብዬ ፋዘርን ወላሄ ነው የምላችሁ ቤት ጥለውት የመጡት ነው የሚመስለኝ ሲያወሩልኝ ምናምን በቃ ሲወጣ ሲገባ ስለሱ ሲያወሩልኝ እንደዚህ ሲወጣ ሲገባ ነው ማየው እና በቃ እንጃ እኔ አላቅም። አሁን አሁን ራሱ በአይምሮ እዛ ቤት ውስጥ ቁጭ ብሎ እየጠበቀ ነው እኛ መንጣት እየጠበቀ ነው ይመስለኝ። እና እኔ ራሱ አሁን በቃ ሂጄ አሁን ራሱ አልወጣልኝ አይደለም ይቅርና እዛ የመን እያለው ማለት ነው እና በጣም ነው የሚያስጠላው። አላህ ክፉን ለቤተሰቦቻችሁ ያርቅላችሁ፣ እናትና አባታችሁን ሺህ ዓመት ያኖርላችሁ። እናንተም ደግሞ አላህ ተሉ አሰክቶላችሁ ወደ ሀገራችሁ ያስገባችሁ ማለት ነው። እና እንግዲህ ማለት ነው ኑሮዬ፣ ባህርዳርና ጎንደር እንግዲህ ጎንደርና ባህርዳር ያላችሁ ከፈለጋሽው አለው ኑ እንገናኝ ማለት ነው። ምን የምትወዱኝ ማለት እና እንግዲህ ማለት ነው አሁን መጀመሪያ ወደ ገጠር እንሄዳለን። ከዛ ከገጠር በኋላ እንግዲህ ኑሮዬን ግን ገጠር ላደርገው እችላለሁ። በቃ ሳስበው ሳስበው እንትን እዘው ልኖር ይችላለሁ እያልኩኝ ነው ማለት ነው። አሁን ገና እርግጠኛ አይደለሁም። አሁን እንግዲህ የመጀመሪያ መጀመሪያ የምታስቡትና መጨረሻ ላይ የማስበው ሀሳብ አይመጣም እንጂ የገጠር ኑሮ ከተመቸኝ እና እዛ እንዳሰብኩት ከሆነልኝ ወደ ባህር ዳርም ላልመጣ ይችላለሁ። እዘው በቃ ሁሉ ነገር የሚመቻችልኝ ከሆነ ማለት ነው። እዘው ለመኖር ያሰብኩት ለጊዜው ማለት ነው። ገጠር ለገብቼ ለመኖር አስቤ ያለውኝ ማለት እንግዲህ ያው እኔም የተወለድኩበት አገር ስለሆነ እዛው ልጆችን አሳድጋለሁ። እንደም ከከተማው ከምኑ ከምኑ ከዚህ ከውጥንቅጡ ገጠር ይሻላል ማለት ነው። የመን ተወልደው በቃ እዛው ጎንደር ሄደው ያድጋሉ። አብረን እናድጋለን፣ አብረን አንድ ላይ እኔ አድጋለሁኝ፣ አብረው እዛው ያድጋሉ ማለት ነው። እንግዲህ ሲስተር እንኳን እዚ ባህር ዳር እጃዎቹን መለሳለሁ እያለች ነው። እንሄዳለን፣ ቤተሰቦችን ታያለች፣ አጎቶችን አክስቶችን ታያለች። ለምን አሁን ማንንም አላገኘው ማለት ነው። ሲስተሮች አሉ በጣም ሰፊ ቤተሰብ ነው ያለን በጣም እና እህቶች የራሱ አያት ሁነዋል ማለት ነው ሲስተሮቼ ሲስተሮች የራሱ አያት ሁነዋል እና እኛ የቤተሰባችን ማሻላ በጣም ሰፊ ነው ብንገና እህቶች ምናምን እህቶቼ እናቴ ቅድሚ አያት ሁናለች ማለት ነው እና እህቶቼ እንደዚህ ስንሰባሰብ ራሱ ቤት ራሱ እንደዚህ ሀገር አይበቃንም ማለት ነው እና ሲስተር አንደኛዋ ብቻ ናት አይታቸኋለቅ አለ ከገጠር ታናሽ ናት ገና ባህር ዳር ናት። እኔ እንዳትመጪ እኔ ልመጣ ነው እያልኳት ራሱ በራ ነው የመጣችው ማለት ነው። በራ አልቀመጥም ብላ ማለት ሌሎችም ግን እንዳትመጡ መጡ ብያቸው አስቀረዋቸው። እሷ ግን አላስቻለ። አልጠየቀች ሙላ አልጠየቀች ሙላ እንዴ አልነጋልኛለሁ፣ አንቺ መምጣሽን ሳቅ አልነጋልኛለሁ። እና ና ወላሂ በጣም ትንሽ ሆና ነው የማውቃት። እና እዛ ታናሽ ወንድሜ ና እሷ በቃ ማለት አያውቁኝም እኔን ማለት ነው። ብዙ አያስታውሱኝም እና ለማየት ነው እየሮጥች፣ የሮጠች የመጣች ማለት ነው። ከጎንደር ባህር ዳር ልጅ ይዛ ብቻዋን በሞተር መጣች ማለት ነው። እና ለማንኛውም በቃ አሁን ስንሄድ ደግሞ እዛ ያለውን ስብስብ ቀርጽላችኋለሁ። ገጠር ላይ ያለውን ድባብ እንዴት እንደሚቀበሉኝ፣ እኔ ራሱ እንዴት እንደሚቀበሉ በቃ ሰፍ ብለው እየጠበቁኝ ነው። በቃ እንዴት እንደሚቀበሉ እያሰብኳቸው ነው ማለት ነው። የእኛ ሀገር እንግዳ ቀ አይደለም። ለእንትን ለእህትና ለወንድሙ እንግዳ በጣም ጎንደር ነው የምታቆታቁት አላችሁ። ለእንግዳ በጣም በጣም ትልቅ ክብር ነው ያላቸው ማለት ነው። እንግዳ በጣም ነው የሚቀበሉት። አገሬ ምናምን ስለሆነ ሳይሆን ወላሂ በጣም በቃ ሰው ሲመጣ ግራ ጦ ነው ማለት ነው የሚያስተናግዱት። በጣም ነው የሚቀበሉት እንግዳ እና እኔ ደግሞ ሰፍ ብሎ የጠበቁኝ ነው ማለት ነው። እና በጣም ደስ ብሎኛል። በአንድ በኩል ደግሞ ያው ሁለት እንትን ደስ ያለኝ በቃ ከቤተሰቦቼ ጋር መገናኘቴ ምናምን ነው። ትንሽ ደግሞ የከፋኝ የሲስተርም ጭቅጭቅ ነው ማለት ነው ያው ትንሽ አሁን እንዳርፍ ፍቀጅልኝ፣ ምናምን እንዳስብ ፍቀጅልኝ እያልኳት ነው ማለት ነው። ያው እኔ ደግሞ ማዘርንም ደግሞ ማስከፋት አልፈልግም ማለት ነው እና በቃ ለማንኛውም ግን በድዋቹ አስቡኝ፣ በድዋቹ በድዋ አድርጉልኝ ማለት ነው ባጭሩ ማለት ምትዱ ይዶ አድርጉልኝ ማለት ነው። እና ምን እንልላችሁ ነው? አሁን ሀሳቤ ራሱ ተሰርቀውኛል ማለት ነው። ሀሳቤ ራሱ ተሰርቋል። የለውም በቃ ብትንትን ብያለው ማለት ነው። እና ሳይድ እንግዲህ ሳይድ ስለማይመጣ በጣም ደስተኛ ነኝ፣ እኔ ጋር ሳይድ ስለማይመጣ ማለት ነው። ያው ከሚስቱ ጋር ቪዲዮም እያየው ነበረ፣ አብረው እያፈጠሩ ነው ምናምን። ደስ ይላል ያለው ድባብ ደስ ይላል ማለት ነው። ከሚስቱ ጋር እዛው ቁጭ በልን። እኔም እንግዲህ ከቤተሰቦቼ ጋር ፍጡር ሰርቼ ቀማ አመጣላችሁ። እውነት እኔማ የዚህን ረመዳን ማለት ነው ደሞ የሱመያ ምግብ ጣፍጣ ምናምን እያለ ይቀባጥራል። የድሮ ጓደኞችን ሳይቀር ከድሮ ሚስቱ ጋር ወስዷት ረስቼ የድሮ ጓደኞቼ ማለት ነው። ግን በቃ እውነት ሁሌ በጣም ነው የተመቸችኝ። በቃ እየሰደበቻት ነበረ እየሰደበቻት ቻት ነበረ። እኔ ከማንም ጋር አውርቻ አላውቅም። በፊት እኔና ሰይድ አንድ ላይ ያለን የሚያውቁት ሰዎች ጋር ከማንም ጋር ማውራት አልፈልግም፣ አውርቻ አላውቅም። ለሌላ ነገር ሳይሆን እውነት ጥሩ ልጅ ናት እኮ ለእኔ በጣም ነው መወዳት። በጣም ምስኪን ልጅ ናት ማለት ነው። እዛ ራሱ ለእኔ እየተከራከረች ነበረ። አንድ ሙጥ ያለች እንጂ ያሰን ውስጥ እሷ ናት የሰይድ ጓደኛ፣ የሰይድ ጓደኛ የሚስቱ ጓደኛ ማለት ነው። ምላሷ ምላስ አይደለም። ስታወራ ራሱ በጣም ምላሷ መንታ ምላስ ነው። አወራሯ ራሱ እኔ ገና ሳያት ነው የምታስጠላኝ። እሷ ልጅ ግን በቃ ይቅርታ አድርጉልኝ፣ ገና ሳያት ታስታውከኛለች። ከምስቱ ጋር ሲፈልግ ያፍጠር ሲፈልግ የራሱ ጉዳይ እሱ ማለት ነው። እኔም ከቤተሰቦች ጋር ልጆችንም ክርስትና አስነሰው፣ እኔም ክርስትና ተነሰውኝ፣ እዚሁ ከቤተሰቦች ጋር ደስተኛ ሆኜ ይኖራለሁ ብዬ ተስፋ አድርጋለውኝ። በተረፈ በጣም ወዳችኋለሁ። በጣም አከብራችኋለሁ። አሰላሙ አለይኩም ወረህመቱላሂ በረካቱ